ድዋ በዓል የሆነላችሁ ትላንትና ኖርዌ ቆንጆ አድርገን አክብረናል። ኦስሎ በጣም ማመሰገናችሁ ሰዎች አላችሁ። ለዛ ስል ነው ስቱዲዮ የገባት። ከዛ በላይ ደግሞ አንዳንድ ሌሎች ወሬዎች አሉ። ለዛ ስል ነው ዛሬ በሁድ ቀን ስቱዲዮ የገባት። ፈርስት ቲንግስ መጀመሪያ ስለ ሁኔታ ስለነሱ የተወሰነ ነገር እናገራለኝ። ከዛ እያንዳንዳችሁ ትንት የተሳተፉትን ሰዎች በሙሉ ማመስገን እንፈልጋለኝ። ሊስታቸው ደርሶኛል። እዚጋ ሌሎችም አንዳንድ አጠራ ያሉ ወሬዎች አሉ። በድ ምድር አልጨቀጭቃችሁም። ከሱ ልጀምርላችሁ። የመጀመሪያው ኦፍኮርስ የስደተኞች ጉዳይ ነው። እሱን የግድ መጠንቀቅ ስላለባችሁ ለዛ ብዬ ነው ስቱዲዮ ዛሬ የገባሁት፣ ዋናው ምክንያት የሱ ነው። ምንድን ነው እነዚህ ፖሊሶቹ እንደ አዲስ የእኛን ሰዎች መሰብሰብ ጀምረዋል። ኦልሬዲ የተያዙ ሰዎች አሉ፣ ትናንዱም የገቡ ሰዎች አሉ። በጣም ያሳዝናል። አሁንም እየፈለጉ ነው፣ አሁንም ያደርጉታል። ስለዚህ እስካሁን ያየነው ሁለት ሶስት ዙር ላይ ያየነው ነገር ምንድን ነው? መጀመሪያ ይሰቧች ስቧቸዋል፣ ትራንዶም ያስገባሉ። ከዛ ደግሞ ከኢትዮጵያ ደግሞ ሰዎች ያመጣሉ ልኡካን ብለው ደግሞ ያስመጣሉ። የእነሱን ማንነት የሚያረጋግጡላቸው ከኢትዮጵያ መምጣታቸውን ቋንቋ እንደሚችሉ የሚያረጋግጡላቸው ሰዎች ይመጣሉ። ከዛ ደግሞ ሄደው ዶክመንት አሰርተው ይልካሉ፣ ከዛ ይልካሉ ማለት ነው። ይሄ ነገር ሁለት ሶስት የደጋግሞታል፣ ሁለት ሶስት የደጋግሞታል። እንደ ዌቭ ነገር ነው የሚደጋገሙ ማለት ነው። አሁንም ሰሞኑን የሰበሰቡት ሰዎች አሉ። ዊች ሚንስ እርግጠኛ ነኝ ሰሞኑን ከኢትዮጵያ ሰው ያስመጣሉ ማለት ነው፣ ቼክ ያስደርጋሉ። እና ይሄ ነገር በጣም ተደጋግሟል። የሚፈጠረው ነገር አይታወቅም፣ ወደፊት የሚፈጠረው ነገር አይታወቅም። አትሊስት ወይ ፖለቲካው ይቀያየራል፣ ወይ ፖለቲከኛው ይቀየራል፣ ወይ ነገር ይቀያየራል፣ አላቅም ግን አትሊስት አሁንም ያልተያዛችሁ ሰዎችና እዚህ ሁኔታ ላይ ሪስክ የምታደርጉ ሰዎች ለተወሰነ ጊዜ ብትጠነቀቁ ቆንጆ ነው። ይህም ጊዜ ስለሚያልፍ ማለት ነውና ዞር ብላችሁ መቆየት ካለባችሁ ቆዩ። ስልካችሁ ማጥፋት ካለባችሁ አጥፉ። በኤሌክትሮኒክ ነገሮች በቀላሉ ሰው እንዴትም እንዳሉ ማወቅ ይቻላል እና ፕሊስ አትጠብቋቸውና እንግዲህ እናንተ ውሳኔ ነው። እኔ ሳልኩኝ አይደለም። እናንተም ጋር ፍላጎቱ ካለ ማለት ነው። ጥንቃቄ አድርጉ። አሁንም ትናንት ከትናንት ወዲያ የደረሱኝ ስልኮች ነበሩ። ዛሬም እየተደወለ ይነገረኛል። እንደዚህ ሰዎች እየተወሰዱ ነው እየተባለ ከተለያየ ቦታ፣ ከተለያየ ካምፕ እየተወሰዱ ነው እና ፕሊስ የኛ ሰዎች ማድረግ ያለባቸው ነገር አድርጉ። ኦፍኮርስ አንድ ማድረግ ያለባቸው ነገር መጠንቀቅ ነው። የሆነ ነገር ተፈጥሮ ሁሉ ነገር ሊቆምም ስለሚችል፣ ስለዚህ አሁንም ያለች ች እዚህ እንትን ውስጥ ላለመግባት ሲባል ች የሁለት ሶስት ሳምንት ፕሮግራም ነች የምትሆነው። እነዚህ ሰዎች አስገብቷቸዋል። ትናንዱም ፍርድ ቤት ይወስዷቸዋል። ከዛ ተደጋጋሚ ነገር ነው እና እሱን ነገር ጥንቃቄ አድርጉ ለማለት ነው ዋና ዋናው ምክንያትና ለማያውቁትም ሰዎች አሳውቋቸው፣ ያልሰሙ ሰዎች ምናምን ካሉ እና ሁላችንም ደግሞ ሌሎቻችንም እንደዚሁ እንተጋገዝ። ምናልባት አንዳንድ ሰዎች ካምፕ መቆየት ላይኖሩ ይችላሉ ይችላሉ፣ ምናልባት ሰው ላይኖራቸው ይችላል ሄደው የሚደበቁበት ለተወሰነ ጊዜ የሚጠለሉበት ቦታ ላይኖሩ ይችላል እና ሁላችንም በየፊናችን ካገዝን ለተወሰኑ ሳምንታት የተወሰነ ሰው እንኳን ማገዝ ከቻለን ጥሩ ነበርና የምትችሉ ፕሊዝ በየአቅማችሁ በራችሁን ክፈቱ፣ እናግዛቸው። የኛ ወገኖች አንደ ከሄዱ በኋላ መመለሱ ደግሞ በጣም በጣም ከባድ ነው። እንደምናየው 2030 ዓመት ሞልቶ ኖረው ለእነሱም ወደኋላ አልተመለሱም። ስለዚህ ይህን ጥንቃቄ አድርጉ ለማለት ነው የገባሁት። ኢንፎርሜሽን የምትልኩልኝ ሰዎች ቀጥሉ። እናንተ የምትሰጡኝን ኢንፎርሜሽን ነው እኔ መልሼ ሌሎቹ ማስተላልፈው፣ አንድ ለሰው ከደረሰ እንዳይቀጥል ማለት ነው። እና እግዚአብሔር ከእናንተ ጋር ይሁን። እንግዲህ በርቱ። ኦል ራይት የሚቀጥለው ወሬ ኦፍኮርስ የአድዋ በዓል ትናንትና የተከበረበት የተከበርበት አከባበር አለ። እውነቱ ለመናገር እኔ የድሮ የድሮ ብዙ የአድዋ በዓላት ላይ አልተገኘሁም። እውነቱን ለመናገር አሁን በኢትዮጵያ ኮሚኒቲ ምክንያት አለሁበትም አዘጋጅም ነበርኩኝ አብሬ። በዛ ምክንያት ደግሞ ያሉትን ተሳትፎች አይቻሉኝ እና በሚገርም ሁኔታ በጣም በደማቅ ሁኔታ ነው የተከበረው ትላንትና። ዝግጅቱ በጣም ጊዜ ፈጅቷል። ብዙ ሳምንታት ወራት ፈጅቷል። እዛ ላይ የተሳተፉት ሰዎች የተሳተፉት ወጣቶች ልጆች ሁሉም አዋቂ ሁሉም በየሙያው የተሳተፈበት ና የዛ ውጤት ነው። እና ብዙ ነገር ና ያስተማረኝ ምንድን ነው ሁሉም አይነት ሙያ ሁሉም አይነት ሙያ ከሁሉም አይነት እድሜ፣ ከሁሉም አይነት መስክ፣ ከሁሉም አይነት ዘርፍ ተሰባስቦ በቅንነት መድረክ ላይ ሰው ሲገናኝ ቅንነት ያስፈልገዋል። እዚህ ላይ በቅንነት መድረክ ላይ ሲገናኝ ለካ ወርቅ የሆነ ነገር ማዘጋጀት ይቻላል። እኛ አሁን ሰው የሆነ ዝግጅት አዘጋጅተን አለም ሰው የጋበዝ ነው። ብዙ ሰው እዛ ላይ የተገኘው ሰው በሙሉ አስተዋጽኦ አድርጓል፣ ና ለራሳችን ነው ለራሳችን ነው የምናዘጋጀው ና በጣም ቆንጆ ነገር ነው ያየሁት። ወደዛ ከመግባቴ በፊት ምናልባት ይሄ ነገር አመልጦናል፣ የሚቀጥለው ሳምንት ደግሞ ምን ይፈጠራል ብላችሁ ለምታስቡ ሰዎች አሪፍ ማስታወቂያ። ወለላ ነዛው ትናንትና አግኝቻት ነበረ። የክቢን ነዳግን የሴቶች ቀን የሚቀጥለው ሳምንት ይዘጋጃል ቲንክ ቆንጆ ነው የሚዘጋጅ ይመስለኛል። እዛ የተጋበጅ አላቅም። ኦብቪየስሊ በአምና ባሳለፍነው መልኩ፣ ካቻምና ባሳለፍነው መልኩ ወይ ከዛ በተቻለ መልኩ ቆንጆ አድርገን እናሳልፋለን ብላ መልእክት ታስተላልፋለች። ወደላ ቴህወይ እና ከኢትዮጵያ ኮሚኒቲ ጋር በመተባበር ነው ይህ ነገር የሚዘጋጀው ለሚቀጥለው ሳምንት። እና ቆንጆ ቆንጆ አክቲቪቲዎች ይኖራሉ። ቆንጆ ኢትዮጵያ ቡና እና ምግብ ይዘጋጃል እና እርስ በርስ ደግሞ እርስ በርስ ምንድ የምንሞጋገስበት ይላል እዚህ ላይ ደታሬና ሊንክትሮ ሂለ ቫራንድረ ኦቫድ ሰተ ቮረ መድሰስተረ ይላልኮም መጎት ሁመር እሱን ብቻ ነው የዛችሁ የምትመጡት መግቢያ የለውም ይላል። ቦታው ትናንትና የአድዋ የተከበረበት ቦታ ነው። ፎራንድ ሊንግ ሱሰ ዘ ግሮንላንድ ሮክ በቴባኑም ለምትመጡ ሰዎች ጀስት ሁለት ደቂቃ ሶስት ደቂቃ ወክ ነው ከ15 ሰዓት ጀምሮ እስከ 18 39 ይላል እዚህ ላይ ፕሮባብሊ ወለላ መጻፍ የፈለገችው 18 30 ለማለት ነው። እስከ 39 ይበዛል። ዞሮ ዞሮ እኛ ፕሮግራሞች አያልቁም። ለማንኛውም መልካም የሴቶች ቀን ይውላችሁ። ለሚቀጥለው ሳምንት እዛ ተገኙና አክብሩ የሴቶችን ቀን። መልካም ጊዜ ሐሙስም ደግመዋሉ። ቦታውንም ሰዓቱንም አስተካክል ደግመዋሉ። ወደ ኢትዮጵያ ኮሚኒቲ የአድዋ ዝግጅት ላይ ለመመለስ ያህል የተወሰኑ ቅርጫቤዎች ነበሩኝ። አንዳንድ ቪዲዮዎች ወደ ኮምፒውተሩ ለመገልበጥ የሞከርኩኝ ነው ያልተሳኩልኝ አሉ። የተጀመረው ሲጀመር ራሱ ታች አዳራሹ ላይ አለ፣ ታች የልጆች ቦታ አለ። እዛ ላይ የተለያዩ አርቲስቶች፣ ወርቅ የሆኑ አርቲስቶች፣ የመድረክ ሰዎች፣ የጥበብ ሰዎች ናቸው። እዚያ ሀገር ያሉት በጣም ማናቃቸው እነሱ ናቸው ያዘጋጁት ለልጆቻችን እና ኢቨን ልጆቻችንም ቫሊውን የሚያውቁት አይመስለኝም። ምን አይነት ሰዎች እዛ ጋር እያስተማሯቸው እንደሆነ ምን አይነት ጊዜያቸውን አጥፍተው እንደመጡ እነዛ ሰዎች ከዛ የተጀመረታችን እና እዛ ለልጆች የተዘጋጀ ወርቅ የሆነ ዝግጅት ነበር። ከነሱ ቅርጫቢ አለ መሰለኝ አለኝ፣ ኦፍኮርስ አለኝ። ከእነሱ ልጀምርላችሁ። የልጆቹ በጣም ደስ የሚል ነበር። ልጆቹ በኢትዮጵያ ሞቲቮቹ ራሳቸው ስዕሎቹ ምናምን ያሉት እራሱ ከኢትዮጵያ ጋር ከአድዋ ጋር ምናምን የሚያያዙ ናቸው። በዛውም ይማራሉና በደንብ ታቅዶ የተሰራ ነገር ነው። ቅርጫቤ ላሳያችሁ። ድምፁን ትንሽ ልቀንሰው። እዚ ለምን እንደምታዩት እነዚህ ኢትዮጵያ የሚያውቋቸው ናቸው፣ እንደዚህ አይነት የአርት ስራዎች ብሩን ይላሉ እኔ እኮ ብሩስ ምትል ነው ባይመስለኝ ድምፅ ይቀነስ ስ ወርቅ ወርቅ የሆነ ዝግጅት ልጆች በጣም ብዙ ነገር ነው ያዩት፣ ብዙ ነገር ነው የተማሩት። በጣም አመሰግናቸዋለሁ። እዚህ ላይ የተባበሩት ይህን ነገር ያዘጋጁት ሰዎች ሰዎች ወንድሞቻችን እህቶቻችን ክብረአብ ደመቀ፣ ሮቤል ተመስገን፣ ወንድማገኝ በለጠ፣ ዮሐንስ ጌታውን፣ ሙሉ ሀጎስ ናቸው። ይህን ነገር ያዘጋጁት እኔ ሁለት ሶስት ወር በፊት ገና ስለዚህ ነገር ሲነጋገሩበት ሰምቻለሁ። እያንዳንዷን ዲቴል ለልጆቹ ለታሪክ ለማስተማር ካልቸር ለማስተማር አርት ለማስተማር ምንደ የሚያስፈልገው ብለው ነው ሁሉም ጊዜውን አትፍቶ በፈቃደኝነት የሰሩት ስራ ነው። እነ አንዳንዶች ነ ልጆቻቸውን ይዘ በባርንቮገን ይዘዋት ልጆቻቸውን አስቀምጠው ነበር እንደገና ልጆ የኛን ልጆች ደግሞ ሲያስተምሩ የነበረው ትልቅ ትልቅ ምስጋና ይደረሳችሁ። ለተገኛችሁትም ልጆች በጣም ጎበዝ ልጆች የሌሎች ልጆች ጨምሮ በጣም ጎበዝ ልጆች ነበሩ። በጣም ፎከስ አድርገው ነበር ሲሳተፉ የነበረው። በዛ አይነት የጀመረው የትላንትናው ፕሮግራም። ከዛ ኦፍኮርስ የፓናል ዲስከሽን ነበር። እንደምታዩት ዜ የተለያዩ እንግዶች ተጋብዘው ነበር ከተለያዩ ቦታ ማቃቸው፣ እኔ ማቃቸው እንደ ሼል ነበሩ። ስማቸው ዜጋ ተመቶልኛል። የፓናል ዲስከሽን ላይ የነበሩት ግሩ ነበረች ሊሊያን መሀል ላይ ያለችው ሴትዮ ደግሞ ግሩን ማለት ነው። ግሩ ሰዋሰው ነበረች። ወንድማችን ደግሞ ፋሲል ነበር። በጣም በሚገርም ሁኔታ ሄኖክ ራሄል ነበሩ እዛ ላይ ቆንጆ ቆንጆ ዝግጅት አዘጋጅተዋል። እና ቆንጆ የፓናል ዲስከሽን ነበር ይቅርታ በሚለው ነገር እና የሚገርመው ነገር በተለያየ አሁን ያኛም ሴትዮ ሊሊያን ወይም ቪቪያን ስርማን ይቅርታ ይቅር በሉኝ። እሷ እንደውም ከእኛ ሰዎች ጋር ሳይሆን ከሌሎች ጋር እዚህ ሀገር ደግሞ ከተገፉ ማይኖሪቲዎች ጋር ከነሱ ጋር የምትሰራ ናቸው። ሮሜኒያን እና ሌላ ደግሞ ደግሞ ስም ነበራቸው እንዴት መንግስት በተለያየ ዘዴ እንዴት እየጫናቸው እንደነበር ስለነሱ ልፋት ነበር የምታወራው። ሼል የተለያየ ነገሮች አውርተዋል። ሼል ባይዘ በጣም አማርኛው አማርኛው የሌለ ነው። እሱ ከሬሲዝም ጋር የተያያዘ እራሱ ያጋጠሙት ነገሮች እንደ ኢትዮጵያ አድጎ ነው የመጣው እዚህ ሲመጣ ኖርዊጃን ቢሆንም የተሰማውን ስሜት ገልጾልናል። የሰዋሰው የሚገርም አይነት ፕሮጀክቶች ከቅርታ ጋር የተያዙ እንደዚህ መልሶ ማስተባበር ሰቡን ማስታረግ ጋር የተያዙ ያላትን ፕሮጀክቶች ገልጻልናለች። ፋሲል እንደዚሁ ከኮሎኒ ጊዜ ጀምሮ የሚገርም ፕሬዘንቴሽን ነገር አቅርቦናል። ቆንጆ ቆንጆ ፓናል ዲስከሽኑ በጣም ቆንጆ ነበረ። ትንሽ ዲስከሽን ቢኖረው ቆንጆ ነበር። የኔ እይታ ትንሽ ረዘም ብሎ ነበር፣ ለሰው ትንሽ እንደመዳክም ብሎ ነበር ሰው ግን፣ ቆንጆ ቆንጆ ጅምር ነው። ሄኖክ እንዳለው ይሄ የመጀመሪያችን እንጂ መጨረሻችን አይደለም ብሏልና በጣም ቆንጆ ዝግጅት ነበር። ከዛ ኦፍኮርስ እኔም እኔም አንድ ዝግጅት ነበረኝ እዛው ላይ ከሬሲዝም ጋር የተያያዘ የራሴን እንትኖች ማስተዋወቅበት ነበሩ። እሱም ኤንዌል ለተገኛችሁ ሰዎች ቴንኪው። ምንድን ነው ከላይ የወጣቶቹ በደንብ እንትን ብሎኛል። የወጣቱ ልጆች የተባበሩት እዚህ ትያትር ላይ ሲሰሩ የነበሩት ልጆች በሙሉ በጣም የሚደንቅ የሚደንቁ ልጆች ናቸው። ባለፈው ሁለት ሶስቱን እዚህ አመጣቸውን። ልክ ትናንትና ግን መድረክ ለስተዋቸው አድዋ ሰው ተሰብስበው ሲያያቸው አለባበሳቸውን፣ አልባሳቶቹ ምናምን ለብሰው የሚያሳዩት ፉከራ፣ ጭፈራው ምናምን ስትያዩ በጣም ተስፋ ታገኙ ነበር። እርግጠኛ ነዚያ የነበራቸው ሰዎች ይሄ ነገር ተሰምቷቸዋል እና እነሱን ስም ጠርቼ ከማመስገን በፊት ማመሰግን ኦፍ ኮርስ የኔን ሰዎች ነው። የኔን ሰዎች ስል የኖርጌ በአማርኛ ተከታታዮች ነው። ማመሰግ ነው ሁላችሁንም የኔን ግብዣ ሰምታችሁ ከኩንግስቪንጌር ከፍሬድሪክ ስታድ ከሼን ከዮቪክ ከተለያየ ቦታ የመጣችሁ ሰዎች አላችሁ። በጣም ተከበሩልኝ። በጣም ነው ማከብራችሁ። ኖርማሊ አንዳንድ ቦታ ተገኙ ስሉ መጀመሪያ አጣርቼ ነው ተገኙ የምለው። እንደዚያ ቦታ ተገኙ ኑ ስልም ደግሞ ደስ ይለኛል ተገኝታችሁ ሳያችሁ። ጊዜያችሁን ስላጠፋችሁ እና ለጊዜያችሁ ደግሞ የሚገባው ነገር ማግኘታችሁ በጣም ደስ ይለኛል። ትልቅ ትልቅ ምስጋና ይድረሳችሁ፣ ይህንን ላደረጋችሁ ሰዎች። መታችሁም ደግሞ ስታልፉ የምታዋሩኝም የምታመሰግኑኝም ይህን ከተራ የምትሉኝም አላችሁ፣ ምን እናድርግ የምትሉኝ አላችሁ። በሙያችሁ ደግሞ መታችሁ፣ እኔም እንደዚያ ነገር ማስተላለፍ ፈልጋለሁ። ለእኛ ማህበረሰብ ለምትሉ በሙሉ ትልቅ ምስጋና ይግባችሁ። ቀጥሉበት፣ እኔም እቀጥልበታለሁ። ከምስጋናው ልጀምርና ወደ ምስጋናው ልመለስና እንደገና ከዋና ከዋና ተሳታፊዎቹ በፊት ማለት እንፈልገው ኦፍኮርስ ከጀርባ ሆናችሁ ስማችሁ ማይጠራው ግን የሚገርም ስራ መሰሉት ሰዎች አላችሁ። እናንተ ምድናቸው ኦፍኮርስ በፈቃደኝነት አንድ እየደወላችሁ ምንናግዝ ምትሉት ናችሁ። ምንናግዝ የሆነ ነገር ካለ ደውሉ ምትሉት ናቸው። ምግብ ይዞ መጣ ሰው አለ። ለአርቲስቶች ሆና ለምተዘጋጁ ሰዎች ብለው ዳቦ ጋግረ መጣ ሰው፣ ቡና አስፈጨ ሰው መጣ ሰዋለ አለ። ኒታይም ደውሉ የምትሉ ሰዎች አላችሁ። ብዙ እንደዚህ ያደረጋቸው ሰዎች አላችሁ። ለእናንተ ቅንነት ምንም ቀላት የለኝም። ምክንያቱም እንደዚህ ነገር ብቻ ነው የሚያስተባብረን ና የሚያስተጋግዘን እና ቀጥሉበት። ዋና አዘጋጅ የዚህ በዓል ዋና አዘጋጅ ጽናት ነች። ፕሮጀክት አንስባላ ምትገርም ነች። እውነቱን ለመናገር በደንብ ማመስገን እፈልጋለሁ። ምክንያቱም እኔ ራሴ እዚህ ፕሮግራም ላይ ያለሁበት ኦፍኮርስ በየጊዜው ፕራል ወጣ ለቅድ ወጣ ምናምን ግን ሁልጊዜ እኔን ከራሱ ደውላ ነጽ አስታውሳል። ዛሬ ኮ ፕሮግራም አለን ነው የምትለኝ። እረስቸዋለሁ ለራሴ እያንዳንዱ ሰው ጋር እንደዛ እየደወለች ነበር የምታስተባብረው። እያንዳንዱ ሰው ኤነርጂም እየሰጠች እየተቆጣችም ነበር የምታስተባብረን። የሚገርም ችሎታ፣ የሚገርም ልብ ያለው ሰው፣ የሚገርም አርቲስት፣ እህታችን ጠንካራታችን፣ የኮሚኒቲ ደግሞ ዋና ዋና ዋና አባል እና ሊቀመንበር ሊቀመንበር አለችም ግን ምን እንደሚባለው የኮሚቴው አባላችን ኮሚቴ፣ አዎ ረቹ ጽናት ነች። በጣም ትልቅ ምስጋና ይድረስሽ። እኔ አውቃለሁ ልጆቹ ላይ ተይዞ የምትመጣው ልጇን ይዛ መጣ ባሏን ላይ ሳመጣ ቀልድ አይደለም። እንደዚህ አይነት ነገሮች እኔ ራሴ ከቤት ለአንድ ሰዓት ስወጣ እንኳን ያለውን ስትረስ አውቃለሁኝ። ቀልድ አይደለም እና ለምታደርግልን ለማህበረሰባችን የምታደርጊው ትልቅ ምስጋና ይድረስሽ። መጀመሪያ አንቺን ነው የማመሰግነው። ቴንክ ዩ እሷ ነች የኢትዮጵያ አርት ግሩፕ የተሳተፉት ደግሞ አሉ ኦፍኮርስ ይህንን ድርሰቱን ያዘጋጀው ድርሰቱ በነገራችን ላይ ቲያትሩ የምር የምር ደስ የሚል በጣም ቆንጆ ነበረ እና እንዴት ከኮሎኒ ጊዜ ጋር ተያይዞ በግጥም ቀረበው። በተለይ በወጣቶቹ መቅረቡ ደስ ይላል። ስለ ባርነት ጊዜ ከዛ በኋላ የነ ቴዎድሮስ የነ ምኒልክን የነ ጣይቱን ሚና የሚያሳይ ስለ ድል ደግሞ ስለሱም የነበረው ነገር ነበርና ቆንጆ ነበር። ተውኔቱን የደረሰው ዳንኤል ነው። በአጋጣሚ ታሟል። በጣም በጣም እናመሰግናለን ዳንኤል። የሚገርም ግጥም ነው። ግጥሙ ራሱ በጣም ልብ የሚነካና በጣም እንትንም ስሜት የሚያነሳሳ ነው። ትልቅ እንትን ያለው ነው። ለዛ እናመሰግናለን ዳንኤል። የሙዚቃ ተውኔት የመድረክ እንቅስቃሴና ዳንስ አስተባባሪ እና ኮሪዮግራፍ ደግሞ ሳምሶን በላይ ነው። ሳሚ ቲያትሩም ላይ ነበር እ ሳሚ አመስገኘውም አይበቃኝም። እውነቱን ለመናገር መሬትም እየወደቀ ምናም ነበር ለነዚህ ልጆች ለነዚህ ወጣት ልጆች ኢነርጂ ያሳያቸው። እያንዳንዱ ዳንሰኛ ዛሬ የምትያቸው ወጣቶች የነበሩት የሚደንሱት ዳንስ የሳሚ እጅ አለበት ተውነትሎም እዛ ገብቶ አንዴ እየተቆጣቸው አንዴ እያባበላቸው አንዴ እያደነቃቸው አንዴ እየገፈተራቸው እያደረገ ነበር የሚያሰራቸው። እና ሳሚ ትልቅ ምስጋና ይድረስ። እዛ መድረኩም ላይ ደግሞ ቲያትሩ ላይ እሱ ነበረ፣ እና ሆልቲንግ እሱ ተሸክሞት ነው ያለው። ልጆችን የሚሰጣቸው ኤነርጂ ቀልድ የዋዛ አይደለም። ሳሚ ቴንክ ዩ ሶ ማች ቶነቱ ዳይሬክተር ኦፍኮርስ እና ተራኪው እንዳለ ነው። እንዳለ ድምፅ ራሱ እንደ እንደው እንደ ማንም ይሆናል ድምጹ ራሱ በጣም ደስ የሚል ነው። ሁሌም ማደንቀ ነው። እንዳለ ዳይሬክተርም ነው ከኋላ ሆኖ ብዙ ነገሮች ሰርተዋል። እንዳለ ትራኮ በጣም በጣም አሜዝ ነው እንዴ በጣም እናመሰግናለን። እንግዲህ ለዚህ ድምፅ አይ። ምንም አይንካ የሙዚቃ መሳሪያ ተጫዋች እና አጋዥ ዳይሬክተር ደግሞ ናቲ ነበር። ናቲ አንዴ በማሲንቆ አንዴ በክራር አንዴ ከጀርባ ሆኖ እያደመቀልን ነበር። ዝግጅቶችም ሲዘጋጁ ሞቲቬሽን በማድረግ ሁሉም ሁሉም ነገር ላይ ያለበት ነበር። ናቲ ናቲ ቴንክ ዩ ሶ ማች፣ በጣም ጂነስ ሙዚቃ ላይ በጣም ጂነስ የሆነ ሰው፣ ቅን የሆነ ሰው ናቲ በጣም እናመሰግናለን። የሙዚቃ ተውኔት ላይ ያሉት የቪዲዮ ምስሎችን፣ ፎቶዎችን፣ ፕሮጀክተር ኃላፊ፣ የመብራት የድምጽ ቴክኒክ እኔ ሆነኝ። እኔንም በጣም አመሰግናለሁ በራሴ እንደዚህ ይባላል መሰለኝ ለራሴ ኮርሱ እና በማስተዋወቅ ነው እሱን ሚና የወሰድኩት። እኔም ባዚ ወይ ደስ ይል ነበር። ከጀርባ ሆኖ እኔ ቲያትር ነው እንግዲህ ያደረኩበት ቲያትሩና ሰርክስ ላይ ነው ያደረኩት እኔ እንደገና። መድረክ ላይ ሆኖ በጣም ያስቀናኝ ነበር፣ ልጆች መድረክ ላይ ሆኖ ሲሰሩ። ግን ከኋላም ሆኖ ፕሮጀክተሮችን ማስተካከል፣ ቪዲዮዎችን ከኋላ ማስተካከል፣ ድምፆቹን፣ አንዳንድ ነገሮች አስተያየት መስጠት በጣም ደስ ይል ነበር። እና ለራሳችን ትልቅ እርካታ የነበረው ነገር ነው። ኤንዌይስ ሊስቱ እንደመጣልኝ ነው የላኩት። እና ማሳያችሁ ቴንክ ዩ ሶ ማች ለራሴም አልባሳቱን ከአልባሳቱ እዚህ ላይ ያሉት አልባሳት የትክክለኛው አልባሳት አልተገለበጠልኝም። አልባሳቱ ግን እዛ ላይ ያሉት ሪክቪዚት ደግሞ እነዚህ የምንጠቅማቸው ጎራዴ ምናምን የመሳሰሉት ነገሮች ልኳቴስ ሆን እነዚህን ጎራዴዎች ከንትሩንን ያገኘሁት ከትሬኒንግ ላይ የቀረጽኩት ነው። ገና የተለማመዱ እነዚህን ዲቴይሎች ብታዋቸው የሚገርም ዲቴይል ነው ያለው። እነዚህን ጎራዴዎች ብታቸው። እነዚህን ጎራዴዎቹን የመሳሰሉትን ዛጋ ጋሻ ምናምን እነዚህን የመሳሰሉትን ነገሮች የሰራችው ሙሉ እህታችን ከወረቀት ተነስታ ሁለት ሶስት ዓመት ብቻ ነበር የነበራት እና ብዙ ፕሮግራም ሰርዛ ነበር። ቤቷም ፕሮጀክት ነበር ያደረገችው። በወርቀት ተነስታ አቅለማ ምን ብላ ስታዩት ራሱ ከክብደቱም ከሁሉ ነገር ከመመቸቱ አንጻር የሚገርም ስራ ነው የሰራችልን ሙሉ። በጣም እናመሰግናለን። ያላት ችሎታ የሚገርም ነው ከነ ባለቤቷ ጆኒ ይህንን ባይዘ ይህንን ታውቋታላችሁ። ይህን መድረክም ከጀርባ ያለችን በሙሉ የሰራቸው ሙሉ እህታችን ናት። በጣም ምንኮራባትና ምንወዳት እህታችን ነች። ይህንን ጎራዴዎቹ ምናምን ሄጄ ከእሷ ጋር ነኝ አብሬያት ያመጣሁት በጣም ነው የገረመኝ ሳየው ራሱ ዲቴይሎቹ እንዴት እንደሚያምሩና ለእኛ ራሱ ሀብት ነው። እሷ ራሷ ሀብታችን ነች። እነዚህ የምትሰራቸው ነገሮች ደግሞ በጣም ለእኛም ሀብታችን ናቸው። ትናንትና ከነ ቪዲዮ ተቀላቅሎ ሳይሆን ድሮ ጥንት የነበረው የጎራዴ አይነት የጎራዴና የጋሻ አይነትና አሁን የሰራቸው የሚገርም ነው። አዲስ ሆኖ አስምታይም ደግሞ በጣም ያረጀ የቆየ ምናምን ነው የሚመስለው እና የሚገርም አርት ጥበብ ያላት እህታችን ነች። ለዛ ልንኮራ ይገባናል። እናመሰግናለን ሙሉዬ። ሙዚቃ ዲጄ ከኋላ ዋና ኃላፊነት ወስዶ የሰራ የነበረው ናሆም ነው። ናሆም ቅን ልጅ እናሱ ነበር የተጨቃጨቀ የምሰራ የነበረው፣ ሁሉም ሰው ነበር። በጣም የታል ሙዚቃው እያለም ያጨናንቀው ጠዋት ሌሊት ምናምን እየሰራ ከስራም እየመጣ ነበር የሚያግዘን እና አሁን በጣም እናመሰግናለን። የአርቲስቶቹን አመስግኛለሁ። እንትን የሰሩልን ሰው እንዳረሳ ወደኋላ እየተመለስኩኝ ነው። ሊስት እዚህ ጋ አውጥቼ ነው፣ እና ብዙ ሰዎች የተረሱ ሰዎች አሉ። ከተረሷችሁ እንግዲህ ይቅርበሉኝ እዚህ ጋ ላንብብ። ወጣቶች አሉ፣ የወጣቶች ግሩፕ የወጣቶች ግሩፕ አሉ በጣም ጎበዞች ውዝዋዜ ላይ የተሳተፉ ልጆች አሉ። ሰብሳቢያ ዋና ሰብሳቢያ ኤደን አዲስ ነች። ኤደን እዚህ መታ ነበር ባለፈው እንግዳ ሆና መታ ነበረ። ወጣት ልጅ፣ እነዚህ ወጣቶች የምታሰባስብ ልጅ፣ በጣም አለኛ ሊደር መሆን የምትችል ልጅ ነች። ሁኔታውም ያስታውቃል፣ ልጆቿን አያያዙ ያስታውቃል። ከእኛ ጋር እንዴት ኮሚኒኬት እንደምታደርግ ከወጣቶቹ ጋር እንዴት እንደምታደርግ የሚገርም ድንቅ ችሎታ ያላት ነች። ወደፊት ብዙ የምናያት ነው የሚሆነው። ንምራን አለ የዋላ ሸት ለገሰ አለ ጆይ ወይም ጆኒ ይሄ የጽናት ጽሁፍ ነው የጻፈችልኝ። አላቅም ናሆም አለ ሮኔክ አለ ላሪን የመሳሰሉ አሉ ዮሐንስ እዚህ ጋር ተጽፏል። ህይወት ናፍቆት ዮሐንስ አለ ዮሐንስም ዮሐንስ እሱ ይጓደኛ ልጅ ነው። እሱ ከሽን ድረስ ነው ተመላልሶ ሁለት ሶስት ጊዜ ከሽን ተመላልሶ ነው ለትሬኒንግ ራሱ የመጣው እዚህ ላይ ውዝዋዜ ላይ ሰለብቶ ባህሉ ሰርቶ እንደገና ጣሊያኑ መስሎ ሰርቶ ጣሊያነኛ ቃላት ራሱ ተምሮ መቶ ያደነኩት በጣም ጎበዝ ሲሪየስ ሊወስዶ የሰራው ልጅ ነው ዮሐንስ። ቴንኪ በጣም ደግሞ፣ ተመላልሶም ስለመጣ ከሺን ድረስ የተመላለሰ ነው፣ ለልምምድ የመጣው በጣም በጣም ጎበዝ ልጅ። ገጣሚዎች ግጥም ላይ የተሳተፉ አሉ። ሩት ነበረች፣ አሪፍ ግጥም አቅርበናለች። አዲስ ነበረች የአድዋ ግጥም ላይ የሰሩልን ድራማው ላይ የመጨረሻውን ፓርት የሰራችው አዲስ ነች። ድንቅ ሳሌም ነች። የጥበብ ሰው ነች። አዲስ አዲስ በጣም እናመሰግናለን። ታዳጊ ደግሞ ማራኪ ነበረች፣ የጽናትና የናቲ ልጅ በጣም ጎበዝ። መድረክ ላይ በጣም የምትገርም ልጅ። በኋላ ኢንተርቪውም ስትደረግ ምስል የነበራት ኮንፊደንስ በራሱ በጣም ደስ የሚል ነው። ቲያትሩም ስታገባ እንትኑን ግጥሙ ስታገባ በጣም ጎበዝ ልጅ ነበረች። ጎበዝ፣ ማራኪ፣ እደጊ፣ በርቺ። ፕሮግራሙ መሪ ደግሞ ፋሲል ነበር። ፋሲል በጣም እናመሰግናለን። በቀልድም በምርም እያደረገ ቆንጆ አድርጎ ነው መድረኩን የመራው። እናመሰግናለን። ጽናት ከጀርባ ሆና ሙዚቃውን እየሰራች ነበር። እዛው ላይ ኢትዮጵያ ሀገር ንሳ ቤት ሲዘፍን የነበረውን እንደምታውቁት፣ በእሷ ድንቅ ድምፅ ቆንጆ ድምቅ ብሎ ነበር። ሌላ የረሷቸው ሰዎች እንዳይኖሩ ምግብ ይዛችሁን የመጣችሁ ሰዎች አላችሁ። ሩት በጣም እናመሰግናለን ነው ሩት ብያል። ጄሪ በጣም እናመሰግናለን። ለአርቲስቶቹ ብላ ምግብ ይዛልን መጣ ነበረ። ጂሚ ነበር ኢትዮጵያ ሬስቶራንት አኩና ማታታን የያዘው ወንድማችን። እንመጣለን ነው ማንተ ጋር እንመጣለን እንመላለሳለን። እዛም በደንብ ነው የሚያስተናግደን። በአሁኑ ደግሞ ቡና አስፈጭቶ ምን ብሎ አመቶልን መኪናውን ተጠቅሞ ምናምን ኤኒታይም አግዛችኋለሁ ያለን ሰው ነው። ጂሚ በጣም እናመሰግናለን። ጄሪም በጣም እናመሰግናለን። እንትኑም ላይ ፓናል ዲስካሽን ላይ የተገኛችሁት እነ ሰዋሰው እነ ፋሲል ሼል ግሩ ሁላችሁን በጣም እናመሰግናለን። እዛ ላይ ደግሞ ያቀረባችሁ ሰዎች አላችሁ። አቅርቦት ትግስት ነበረች፣ ሰኒያ ነበረች፣ ወይ ቆንጅስ ነበረች፣ ጄሪ ሁሉ እንግዲህ ጊዜ ብዙ ስም አለ። ትራንስፖርት፣ ቁሳቁስ አቅርቦት፣ ጂሚ ማን ያቀረኝ ቡና ተፈልቶ ነበር ሁላችሁም እናመሰግናለን። ኦፍ ኮርስ ስማችሁን የረሳችሁት የረሳው ሰው ካላችሁ ይቅር በሉኝ። ሁላችሁም አመሰግና የመጣችሁትን የበለጠ አመሰግናችኋለሁ። እዛ ጋር መታችሁ የተሳተፋችሁ ሰዎች ወንበር ያነሳሳችሁ ሰዎች አላችሁ፣ ስንጨረስ በጣም እናመሰግናለን። ሌላ ማስተያየት አለ። ኦፍ ኮርስ ምግቡ ምግቡም ምግቡ እውነቱን ለመናገር መሻሻል ይችላል። ውድ ነበር ተብሏል። እውነታችሁ ውድ ነበር ያላችሁት ሰዎች ትንሽ ተወዷል ያላችሁት እውነታችሁም ላይ ትንሽ ጣሙንም አስተያየት ተሰጣችሁ አላቸው። እኔም እስማማለሁ። ምግቡ እየተሻሻለ ይመጣል፣ መሻሻላል ለኔክስት ታይም አሪፍ ምግብ ይሰራልን። አሪፍ ነው የተወሰነው፣ የተወሰነው አሪፍ አልነበረም። እሱ ይስተካከልልን። በተለይ ወደ ድሲል ደግሞ አሪፍ ምግብ ኤክስፔክት እናደርጋለን። እሱ ይሰራለን። እንዳስተ የተቀበለ የኢትዮጵያ ኮሚቴ የኢትዮጵያ ማህበር ኮሚቴ አባላት ደግሞ ሀያት አለች። እነዚህ ወጣቶች በደንብ አስተባበራ፣ በፍቅር ሁሉ ነገር የያዘችልን አያታችን አለች። ትናንት አሟት አልተገኘችልንም። አያት አለች። ዮሐንስ አለ በር ላይ አንዴ ታች ላይ ምናምን ሲያስተናግድልን፣ ከጀርባ ያሉትን ብዙ ነገሮች፣ ብዙ ማይታዩትን ትልልቅ ስራዎች የሚሰራልን ዮሐንስ አለ። ሄኖክ አለ። አሁን በአዲስ መልኩ የተጆይን ያደረገን ሄኖክ አለ። በጣም እናመሰግናለን። ሪች አለች። ሊቀመንበሯ ራይልን በጣም እናመሰግናለን እኔም አለውበት ያልጠራ ሰው ካለ ጽናት አለች። ሌሎቻችሁም እንደዚህ በጣም የምታገዙ ሰዎች አላችሁ። አሁን መፍራት ጀመርኩኝ ስም በጠራን ቁጥር ሰው እንዳረሳ ብዬ። ስለዚህ ይሄ ነገር ይቀጥል ይቀጥልበት፣ በጣም እንተባበር። እንደዚህ ነገር በጣም የሚያኮራ እና የሚያስደስት ነገር ነው። ስደተኞቻችንም አሁን እናግዛቸው። አንዳንድ ሰዎች የደወላችሁልኝ ሰዎች አላችሁ። ሰሞኑን እንግዲህ በዓለም ዙሪያ እየተወራ ያለው የመቄዶንያ የእርዳታ ማሰባሰብ የ6 ቢሊዮን ብር ማሰባሰብ ጉዳይ ነው። አይሮ ነው። በጣም ግን ብዙዎቻችሁ ደውላችሁ እኛስ ምን እናርግ ያላችሁኝ ሰዎች አላችሁ። እርግጠኛ አደለው። ሆነቱን ለመናገር እርግጠኛ አደለውም። በብዛት እንደምታውቁት እዚ ሀገር ላለ ነው። እዚ ሀገር ለሚደረገው ነገር ነው በጣም እየሰራው ያለሁት። አንድ ቀን ለሊቱ ሙሉ ማደር እንችላለን ላይቭ ብለን ግን እውነቱን ለመናገር እርግጠኛ አይደለሁም። ብዙ ሰዎች ደውላችሁልኝ እርዳታ እናሰባስብ ለዚህ ግሩፕ ለነዚህ ለተጎዱ ወገኖቻችን ምናም ስትሉኝ ብዙ ጊዜ ኖ ላለኝ፣ ምክንያቱም የእኔ አሰራሬ እዚህ ላለኑ ለእኛ ስለሆነ ምሰራው ማለት ነው እንጂ ጆሮዬን ስለደፈንኩ አይደለም። እስቲ ላስብበትና እናንተ ማስብበትን አስተያየት ካላቸው ማድረግ የምንችለው ነገር ካለ እናያለን። እንዳልኩት እርግጠኛ ስላለን ኩኝ ነው። ወደኋላ ትንሽ ወደኋላ ያልኩት ዋናው እንግዲህ እዚህ ወገኖቻችን አሁን ችግር ላይ ያሉትንና ፖሊስ እያባረራቸው ያለትን እነሱን እራሱ ካገዝን እሱም ትልቅ ነገር ነው። የሚቀጥለው ሳምንት እንዳልኩት ኦትን ማርሽ የሴቶች ቀን አለ። ቮር ጀምረዋል አሁን ዊንተሩ አልቆልና ፀባ መለስ እያለች ነው። ለሁሉም እንግዲህ ፀሐይ ይውጣላቸው። እንግዲህ ስማቸውን የጠራው የረሳሁት ካለ አም ሶሪ። መልካም ምሽት ይሆንላችሁ። መልካም